ምዬ የኔ ቆንጆ በመጀመሪያ እንኳን ተወለሽልን ሁላችንም እኛ የመዳም ቅመሞች ሀፒ ፐርስዴይ ብለናል። ሀይሚ ልደቷ ይመስለኛል ነገ ባልሳሳት፣ ሰኞ ነገ መሰለኝ ልደቷ እና ነገ አንተነጎደ እንደዛ መሰለኝ። እንኳን ተወለርሽልን ቀሪ ዘመንሽ የደስታ የፍቅር የሰላም ከብሩኬ ጋም ሰላም የምትፈጥሩበት ጊዜ የሆነልሽ የኔ ቆንጆ እንኳን ተወለሽ። በዚህ አጋጣሚ ቤተሰቦች የሀይሚ ውበት ለእኔ ብቻ ነው ለእናንተም ነው። እኔ ከብሩኬ ጋር ስትጨቃጨቅ ትቼ እሷን ብቻ ነበር ሳይ ነበረው። ና ሀይሚ እያደገች ሰውነቷም እየጨመረ ምናምን ስትመጣ የሆነ ውበቷ ቀን በቀን ይጨምራልና ሀይሚዬ፣ እኔ ቆንጆ ከዓይን ያውጣሽ ብለናል ማለት ነው። ወደ ቪዲዮ ስገባ፣ ቤተሰቦች እንግዲህ ዛሬ ብሩኬን ላገኘ ስትል፣ ብሩኬ ደግሞ እንደተለመደው ያው ልክ ሀይሚ የምታደርገው የምታደርገውን ነው። አሁንም ብሩኬ በፊት ያደረገችው ያደረገውና እሱም ትናንትና ይዟት ከመጣት ግን ኖርማል ጓደኛ ካላት ጋር ዛሬም ሀይሚን አግኝቷታል። ሀይሚ ግን ንግግሯ ከባድ ነው ቤተሰቦች፣ በጣም ጨምራለች ሀይሚ ንግግሯ ኦማይ ጋድ በጣም ከባድ ነው፣ እና የምትናገራቸው ቃላቶች የምትጠላቸው ቃላቶች ቤተሰቦቼ ከባድ ነውና ቡሩኬን እንግዲህ ዛሬ ያው እንደ ቦርሳ መቀያየር ያው የተለመደ ስለሆነ ቀያየር አንተ አንቺንም ከአንድ አመት በኋላ አውጥቶ ይጠልሻል ምናምን አራዳ ቸኩልም በቃ ንግግሯ በቃ የሌለ ነው እና ሀይሚዬን ቆንጆ አሁን ቡሩኬ የተናገርሽው ንግግር ያው ቡሩኬ ያደረገው ያው ሁላችሁም ቪዲዮ ሰርታቸዋል። ከዳኒ ጋ የነበረች ሴት ናት። እኔም ቲክቶክ ላይ ይቻታለሁ። ከዳኒ ጋ ቪዲዮ የሰራች ሴት ናት ይች ልጅ ግን ቢሆንም አሁንም ቡሩኬ አንቺን ባለፈ አሳየን ስላልሽ እና ከዳኒ ጋ ብሽሽቅ ያደረገው ዳኒ ያው ከአንቺ ጋር ምንም ነገር ባይኖራችሁም ስትመጡ ስላየ እሱም አሁን የዳኒን የሆነ ነገር ልክ እሱ አንቺን የቀማሽ ዳኒ ልክ ከብሩኬ አንቺን የቀማሽ አይነት ከዛ ደግሞ እሱ ደግሞ አሁን ከዳኒ ጋር አብረው ቪዲዮ የሰሩትን ልጆች ከሶስት ቀጥሎችን በማምጣት ነው እንግዲህ ጨዋታውን የጀመረው። ብሩኬ ና ብሩኬ ጋር ሳስብ የእውነት አይደለም፣ ስራ ሁሉ ማለት ነው ድራማ ነው። ካስተቃቀፉ ራሱ ያስታውቃል፣ ነው ምላችሁ ቤተሰቦች። ብሩኬ ድራማ እና ወይም ደግሞ ሀይሚን ማብሸቂያ መንገድ ነው። በቃ እልሀል አይደል? የብሽሽቅ ነገር ሀይሚን ማብሸቂያ እንጂ ያው ገና አስለቅሳለሁ እኔንም ታይኛለሁ እንደዚህ ከሆነ ብለሻል። ንግቷን በዚህ አጋጣሚ ያው ምንም አላጠፋችም። የሆነ ፓርት ላይ ማለት ነው አንድ ሴት ጋብሩ እየመጣ ነው ያው ፊልም እየሰራ አይደል ድራማው፣ እንደዚ አይነት ነገር ነው። እና ልጅቷም ያው ስድብ ይገባታል ብዬ አላስብም ቤተሰቦች። ምክንያቱም እኔ ስለ ሀይሚ ክፉ ብትናገር ነበርና ስለ ሀይሚ ራሱ ክፉ ስትናገር ልጅቷ አልሰማዋትም። እና ሀይሚዬ እንደዚህም ባት እንደኔ ተሬ ጥሩ ነው የእኔ ቆንጆ። በተረፈ ይሄ ለተመልካችም እውነት እኛውን ሳለችን እግዚአብሔርን ሰለችን በቀን በቀን እናንተ ንትርክ ውስጥ ናችሁ፣ እል ውስጥ ናችሁ። አሁን ብሩኬ ዛሬ ሳያስጨርስሽ ሄደ፣ ንጊቷን ይዞ ሄዱ አይደለ? አንቺም ነካ ነካ ወጋ ወጋ ስታረጊው ሳያስጨርስሽ ንጊቷን ይዞ ሄደ። ነገ ደግሞ ያው አሳያ ያለው እንደዚህ ከሆነ በእኔ ይበሳል እያልሽ ነው። ነገ ደግሞ አንቺም ሀይሚ ከሌላ ሰው ጋር ልትመጪ ነው፣ ከዛ እያለ ነገሩ ሊቀጥል ነው። የዚህ ቪዲዮ ማለቂያ የለውም ማለት ነው እና እንደው ሎዴን ሱም ስትሉ፣ እንደው በርግጥ አንቺን አንድ ሺህ ሰው ብሩኬ ቢያሰልፍ አንድ ሺህ ሴት አንድ ሀይሚን አያክሉም። ግን ቢሆንም ሀይሚዬ እልህ ጥሩ አይደለም። የእውነት እልህ ጥሩ አይደለም። አሁን ሁለታችሁ የያዛችሁት ያለ ነው እንዴ? በፍቅር ውስጥ ላለ እንዴ እንደዚህ የለም እኮ። እና ሀይሚዬ ብትረጋጊ የኔ ቆንጆ፣ እኔ መቼም ከጭቅጭቃችሁ ውጭ ያንቹ ውበት ነው። ያንቹን ውበት በሀሳቤ ሳደንቅ ነበረ ሀይሚዬ። እና የዛሬው ቪዲዮ እንግዲህ ይህን ነበር ያው፣ ስሜን አትጥራ ነው ሀይሚ ግን ደግሞ ያው ትናንትን ብየዋለሁ ሀይሚዬ። ብሩኬሽ አበላ ያልጠራው ያንችን ስማን ይጠራዋል ሀይሚዬ። ያው ዘውራችሁ መታረቃችሁ አይቀርም። ተወጇዋለች ስለምትወጁን አደን እፈልጋለሁ። ላናግረ ብለሽ የምትይው ከሌላ ሴት ጋር ስታዩ ለምን ተናድርሽ ሀይሚ? ስለምትወጁ ስለምታፈቅሪው ነው እንጂ ምንም መስላ ይታይሽም ነበረና ስለምትወጁ ካንደበትሽም ያው ያልሆነ ቃላቶች ባታውጪ ሀይሚዬ። ቀስር ብቲ ንግግሮች በጣም ከባድ ናቸው ሀይሚ እና ነገር ዞራችሁ ለምትታረቁት ያው ከአንድ አንደበት የሚወጣ ንግግር ከባድ ነው እና ሀይሚዬ፣ የእኔ ቆንጆ። በተረፈ የዛሬ ቪዲዮ ያው ምንም ቁም ነገር የለውም። ቤተሰቦች፣ ያው እንደተለመደው ጭቅጭቅ ነው። ልጅቷንም ወጋ ስታረጋት ነበር በነገር እሱንም እንደዛው እንደ ሴት ሻንጣ አንድ ሻንጣ ሴት መቀያየር በቃ የሚል ነው እና ከነገር አልዘለሉ። እኔ እንደው ታርቀው ይመጣሉ ብዬ ነበር በጉጉት መጠብቀው፣ ጌታ ሚፍታም ስላለ በፍቅር በአንድ ሆነው ለየት ያለ ነገር ብያስብ ነበር። ግን እነሱ አሁንም ጭቅ ላይ ናቸው። የድሮን እያነሱ ሀይሚም ባለፈ የሰጠኝ እንደ ቀሚሱ ልጆች እኳ የምንከፋፈለው እንደ ቀሚሱ እንደ ቸኮላታው እንደ ወርቁ አይደለም ትለዋለች። ይሄም ንግግር ልክ አይደለም። ሀይሚ የእውነት ልክ አይደለም። እነዚህ ንግግሮችም ሀይሚ ማረም አለብሽ። አንዴ ሰቶሽ የመለሰውን ነገር ድጋሚ እየደጋገምሽ እዛው ላይ ምትማለትሽ ልክ አይደለም ብዬ ነው። ሰጠሽ ስጦታ ነው መለሽ